ሰላም ሰላም፣ ውድና የተከበራችሁ ያዘቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዛት ትርፍርፍ ይበልልኝ። እኔ ቃሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ መስቀል እንዴት አለፈ። ሁለት ነገር ነው ይዤላችሁ የመጣሁት፣ አንደኛ ገነት ንጋቱ ወለደች፣ ሁለተኛው ደግሞ ግብፃዊ ወንድማችን ማለት ነው በሰርጉ ዕለት ሕይወቱን አጣ። ሁሉንም ዝርዝር መረጃ ነግራችኋለሁ፣ አብረን እንቆየ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች። ሰላማችሁ ይብዛ። እና እንግዲህ በመጀመሪያ ስለ ገነት ላውራችሁ ማለት ነው። እንግዲህ የአርቲስት ገነት ንጋቱ ማለት ነው አረገዘችን ሰምተን ነበረ። አሁን ደግሞ ወለደችን ሰምተናል። የወለደችውም ደግሞ ወንድ ልጅ ነው ተባለ ማለት ነው። አውቄ ነው፣ ሴት ናት፣ ሴት ልጅ ነው የወለደችው ተብላለች ሴት ልጅ እንደወለደች ሰምተናል። ስሟም ያብስራ ትባላለች ማለት ነው። እስከነስሟ ጣርቼ ነው የመጣውላችሁ የአብስራ ሙልጌታ የምትባል ምርጥ ሴት ልጅ ወልዳለች። መክሊት እንግዲህ ያብስራ የምትባል እህት አግኝታለች ማለት ነው። ደስ ይላል። እግዚአብሔር ይመስገን ማለት ነው። ስለማይነገር ስጦታው እንግዲህ እነዚህ ሰዎች ከተፋቱ አስራ አምስት አመት አልፏቸዋል። ከአስራ አምስት አመት በኋላ ነው እንደገና ታርቀው ልጅ እየወለዱት ማለት ነው። እግዚአብሔር የማይሳነው ነው አምላክ ማለት ነው። ለዚህ ያበቃቸው እግዚአብሔር ይመስገን። የእውነት ሲታረቁ ደስ ብሎ ነበረ። አሁን ደግሞ የበለጠ አረገዘችን፣ ውሸት ነው፣ እውነት ነው ሲባሰው ሲወዛገብ ነበረ። በመጨረሻም እንግዲህ የምታምር ቆንጆ የሴት ልጅ ወልዳለች ማለት ነው። ታምኔሉ ላይ አስገብችላችኋለሁ ሕይወት ማለት ነው። ቆንጆ ሴት ልጅ ወልዳለች ማለት ነው። ደስ ይላል። ሲጀመር ሶስት ወንድ አንድ ሴት ነው የነበራት፣ እንግዲህ አምስተኛዋ ሴቱ ና እህታችን መክሊት እንግዲህ እህት አግኝታለች። እንኳን ደስ አለሽ ቤተሰብ በሙሉ እንኳን ደሳላችሁ፣ እንዲሁም ወዳጅ ዘመዶች በገኔና በባለቤቷ መታረቅ በዚህ ቤተሰብ ሁላችሁም ደስታ የሚሰማችሁ እንኳን ደሳላችሁ። ምክንያቱም እኔ የእውነት በጣም ነው መወዳቸው። ማለት ሰውየው በጣም ያሳዝናል ማለት ነው። የዋህ ነው በቃ እንደ ሴት ልጅ ነው በትንሽ በትልቁ የሚያለቅ ሰው ማለት ነውና፣ በጣምም ደግሞ ይወዳታል ማለት ነው። ስለዚህ ፍቅር እስከ መቃብር ማለት የእነሱ ነው ማለት ነው። የእውነት ካረጁ በኋላ ማለት ያው አረጁ አይባልም፣ እሷ ገና ናት። ለነገሩ ልላችሁ የፈለግኩት ብዙ አመት ቆይተዋል። እንግዲህ ባለፈው ልደቷን አርባ አምስት አመት ነው ምናም ብላ ልደት ስታከብር ነበረ። ስንት አመት እንደሆነ ልደት ብላ ስታከብር ነበረ። ብዙዎች ደግሞ እንዴት በዚህ እድሜ ይወለዳል ወይ ምናምን እየተባለ ሲወዛገቡ ነበር። ልደቷንም ባከበረችበት ሰዓት ላይ ለማንኛውም እንግዲህ የማይሳነው አምላክ እግዚአብሔር አምላክ የሆና ልጅ ሰጥቷቸዋል። አሁንም ደጋግሙ ውለዱ እንላለን እንኳን ደስ አላችሁ ነው የምንለው ማለት ነው። ሌላ አስተያየት ባሰጡ ደስ ይላል። በቃ የሰው ደስታሚዎች ደስታችሁ፣ እንኳን ደስ አላችሁ። እግዚአብሔር አምላክ በሰላም በፍቅር ያሳድግላችሁ፣ ልጃችሁን በጥበብ ያሳድግላችሁ። ለሞላው ቤተሰቡ ደስታ ነው ማለት ነው። ምክንያቱም እኔ እንጃ እኔ ቃል ነው የሚያጥረኝ ማለት ነው። በጣም በእነሱ ቤት በሆነ እኔ አስቡት እንደዚህ በውጭ የተደሰትኩ ማለት ነው እና በጣም ያስደስታል። ታምረም ነው ማለት ይቻላል ማለት ነው። ስሟም ደግሞ የአብ ስራ ትክክል ነው፣ እውነት የፈጣሪ ስራ እንደ ማለት ነው። አብ እግዚአብሔር ነው። የአብ ስራ ብለዋታል። የአብ ስራ ሙሉ ጌታ፣ እንኳን በሰላም ወደዚች ምድር ተቀላቀልሽልን። ደጊ ተመንደጊ እንላለን። ክርስትናሽ ለሰርግሽ ያብቃል። ሲቀጥል ደግሞ እንግዲህ ይህ ወንድማችን ደግሞ በሰርጉለት ማለት ነው። ግብፃዊ ወንድማችን እንግዲህ ሰርግ ላይ ነው። የራሱ ሰርግለት ሐሙስለት የአሁኑ ሐሙስ በቀደም ሐሙስለት ማለት ነው። ሐሙስ ምሽት ላይ ናሶን በሚባል አዳራሽ በግብጽ ሀገር፣ በዛ ላይ እንግዲህ ብዙ ኢትዮጵያኖችም ጓደኞቹ በተገኙበት የሰርግ ፕሮግራም ተደርጎ የሰርግ ፕሮግራም እየተደረገ እያለ በድንገት ከሙሽራዋ ጋር አብሮ ቆሞ እየጨፈረ እያለ በድንገት ወደቀ ማለት ነው። ከዛም ከወደቀ በኋላ እንግዲህ በጣም የሚያሳዝን እንደምታዩት ነው። ወደቀ በድንገት እየጨፈረ ያለ ወደቀ። ከዛም ሲያነሱት ሕይወቱ እዛቸውኑ ያለፈ። ዶክተሮች መጥተው ቢመረምሩት ምንም ሕይወቱ የለችም። እንዲሁም በምርመራው የተገኘ የልብ ኬዝ እንደሆነ ነው። ድንገተኛ የልብ ኬዝ ነውና በደስታ ብዛትም ለካ የልብ በሽታ ያለባቸው ሰዎች ደስታም ይገላቸዋል። እኔ በጣም ነው የደነቀኝ ማለት ነውና የልብ ኬዝ ስለነበረበት በቃ በደስታ ብዛት ነው እየጨፈረ ያለ ወደቀ። በዛችሁ ጸጥ አለ እና ሀዝ ሰርጉን ወደ ሀዘን ተለወጠ። በጣም ያሳዝናል። በጣም ልብ ሰባሪ ነው። ከእንደዚህ አይነት ነገር ፈጣሪ አምላክ ይሰውራችሁ ይሰውረን። የእውነት በጣም ያሳዝናል። አስባችሁታል! ሙሽራዋን እዚህ ጋር ህይወት እሱን ህይወት እየተጨፈረ ባለበት ዘመድ አስማች፣ ወገን በተሰበሰበበት አብሮ ከእሷ ጋር እየጨፈረ ጸጥ ሲል በጣም ነው የሚያሳዝነው። ወንድማችን ነፍስን ባጸደ ገነት ያኑረው፣ የጀነት ያድርግልክ። እውነት በጣም ያማል። ሰርጉን ወዲያውኑ ወደ ሀዘን በቅጽበት ነው የተለወጠ። በጣም ያስቀስም፣ የሚሰብር ነገር ነው። አስባችሁታል በሰርግ ዕለት የዕለት ዕለት በአዳራሽ ውስጥ ሰርጉ ወደ ለቅሶ፣ ዘፈኑ ወደ ለቅሶ በአንድ ጊዜ እግዚአብሔር ማርነ ክርስቶስ እናንተ፣ በአሁኑ ሰዓት ላይ በጣም እየከፋ ሞት እየሞትን ነው ማለት ነው። ይሄ ሞት ሁለት ሞት ነው። ሙሽራዋን አስቧት። መቼም አረቦች ስለሆኑ ቀዳ ቀዳና ቀድር ነው የሚሉት እነሱ። ኢትዮጵያዊ ብትሆን እቺ ሴት እንግዲህ ፈረደባት። አንቺ ድለቤ ሳንቺ ገደቤ ሳንቺ ምን እኔ እንጃ። እዛ ውስጥ ራሱ የሚገርም ነው እውነት አስቧትችን ሴት ኢትዮጵያዊ ብትሆን ምናክል ስም ምናክል ቆሻሻ ነገር እንደሚሰጣት። አንቺ ገፊ፣ አንቺ ገደቢስ፣ አንቺ ድለቢስ፣ አንቺ ምንትሴ ምንም አትባለዋለ። ደግነቱ እነሱ እንደዛ አይሉም። ቀን ነው አላህ የቀጠረው ነው ነው የሚሉ እንደውም አልሐምዱሊላ ብለው ነው የሚቀርቡ የሚቀብሩት። አይገርማቸው ደስ እያላቸው። ምክንያቱም እነሱ እንደዚህ አይነት ሞት ሲመጣ ጊዜ የፈጣሪ ነው ብለው ነው በአጠቃላይ የሚያምኑት። ሀበሻ ግን ከፈጣሪ መጣ አንለም ወይ መድኃኒት ተደርጎበት ነው ወይ የእሷ ፍቅረኛ የሆነ ነገር አድርጎበት ነው። እንደዚህ ነው ማንቀባጥረው ማንቆፍረው። የለም እሷን ንድለቢስ ስንላለን እንላለን፣ ከሱ ጋር ወይ የተጣሉ ሰዎች ካሉ እንዲያድርገውበት ነው እንዲህ ነው። እንደው የሌለ ነገር ነው እያደረግን፣ ከተጣላኑ ሰው ጋር ሁሉ ሌላ ኃጢአት ጨማምረን ነው ይሄን ሰው ምንቀብረው ማለት ነው። ኢትዮጵያ ብንሆን እውነቴን ነው የምላችሁ፣ ብዙ ጊዜ እንደዚህ ነው የሚከሰተው። በሰርግ ለት በመሳሪያ የምትተኩሶ፣ ባለፈው በመኪና አደጋ ባህር ዳር ላይ ከእንትን ከአንበሳሚ መድኃኔዓለም ማለት ነው፣ በተክሊል አግብተው ሁለቱም ሙሽሮች ሲመለሱ መኪና ተገልብጦ ወንዱ ሙሽራ ሞተ። ወደ ቤቱ ቆርቦ በተክሊል አስባችሁታል። እንግዲህ እችን ሴት እችን ህጻናት ልጅቷ አምራቶ ትታያለች። እሱ እንዲያቆኑ ሁለቱም ልጆች ናቸው። እሱ ሞተ፣ እሷ ተረፈች። ቆርበው ሲመለሱ ባህር ዳር እንግዲህ አስቡት በሰርጓለት ማለት ነውና፣ ብዙ ስም ነው እየተሰጣት የነበረ ኮሜንት ላይ እንዳየሁት፣ እች ገደቢስ፣ እች ገፊ፣ እችምን፣ እችምን፣ እንዴት እሷ ተረፈች? ፈጣሪኮ ፈድ የወደደውን ማድረግ ይችላል። የስለት ሁለት የሰርጉ እለት የዛን እለት ከቤተ ክርስቲያን ቆርበው ተክሊል ጭነው ተጋብተው በአክሊል ወደ ቤት ሲመለሱ ነው እንግዲህ መንገድ ላይ የመኪና አደጋ እሱን ሞተ። ሌላ ሰው ሳይሞት እሱ ብቻ ሞቶ እሷ አተረፈች። ከጎኑ አብረው ቁጭ ብለው ይሄ የፈጣሪ ተአምር ነው እና ሰው ብዙ ስም ሰጥቷታል። ለዝችም ልጅ ልላችሁ ነው። እች ግን ያው ኢትዮጵያዊ ስላልሆነች ብቻ ምንም ስም ይሰጣታል ብዬ አልልም። ፈጣሪ ፈቀደውን አረገ ብለው ነው የሚያምኑት። እነሱ ደስ ይላል ይሄ ነገራቸው። እንደኛ ብዙ ስም አይሰጥም ማለት ነውና። ያሳዝናል። እውነት ነፍስ ማሮ ወንድማችን በጣም ነው የሚያሳዝን። ለቤተሰብ መጽናናት ያድልልን። እንግዲህ ይሄም ተከስቷል በአርብ በሀሙስ ለት ማለት ነው፣ በጣም በሚያሳዝን ሁኔታ ከእንደዚህ አይነት አደጋ እውነት፣ በተለይ በሰርጋችሁ በደስታችሁ ቀን የሚመጣ ሞት እግዚአብሔር አምላክ ይሰውርላችሁ፣ ለቤተሰብም ሆነ ለእናንተም። ምክንያቱም ሁለት ሞት ነው እዚህ ጋር ቤተሰብ ራሱ አሁን ደስታ፣ አሁን ቤሎ፣ አሁን አዘን መልበስ በጣም ቅስም ይሰብራል። ከእንደዚህ አይነት ነገር ፈጣሪ ይሰውራችሁ ይሰውረ በጣም ከባድ ነው እላችኋለሁ። ነፍሲ ማር እንግዲህ፣ ገነትም በሰላም ማርያም በስልም ታውጣሽ። እንኳን ማርያም ማረችሽ እህታችን። ሰላማችሁ ይብዛ። ወዳችኋለሁ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ሁላችንም ደግሞ ከእንደዚህ አይነት ነገሮች እንማር ማለት ነው። ትዳር የሌላችሁ አግቡ፣ ወለዱ። የተጣላችሁ ታረቁ። ትወልዳላችሁ። ገኒ ወልዳለች፣ እኛም ተስፋ አለን። የሜዳም ቅመሞች ማለት ነው። ከዚህ በኋላ እንገባለን እናገባለን፣ እንወልዳለን ብለን ተስፋ ማድረግ አለብን ማለት ነው። ሰምታችኋል።